ሰላም ጤና ይስጥልኝ። እንደምናላችሁ። እኔና ያዘዘችው ልጅ ይሄ መጅሊስ ተጣላን፣ ፍርዱን ለእናንተ ልተውላችሁ። ቤቷ ሄደን ለከተ ነው። አስራ ሁለት ሜትር ከሰባን የሆነው ከሰባ ማለት ለአንድ ሜትር ሰላሳ ሳንት የጎደለው ማለት ነው። ሶ ከግማሽ በላይ ነው። ከግማሽ በላይም በላይ ነው ማለት ነው። ሶ ሙሉ ሊሆን ሰላሳ ስለጎደለው ያው በሙሉም ባንቀበል የአንድ ሺህ ብር አህል ቅናሽ እናደርጋለን። ጌታ ሆይ እንዴት ብዬ ላስረዳችሁ? በምን ልጀምርላችሁ? ሰላሳ ሺህ ብር ቀብድ ሰጥታለች። አይምሯ ውስጥ ያለው የአስራ ሁለት ሜትር መዝስ ነው ማለት ነው። በተነጋገር ነው እንግዲህ የሰባው ምንም ከሀሳቧም የለም እና ቋጥራ ያስቀመጠችው ቀሪውን ነው። ከዛ መጅሊሱ አለቀላት። ታሽጎ የሚቀመጥ ነው፣ ሄዶ አይደረደርም። እኔ ለመምጣት እቆያለሁ ስላለችኝ እኔም እሺ እህቴ ብያት ጨርሼላት፣ እንደምታዩት በማዳበሪያ አሽገን አስተካክለን፣ ከዛ ዋጋውን ቀሪ ሳቧን ነገርኳት። እውነት ለመናገር ስነግራት የሰባው ሳይሆን በሜትር አሁን በ13 ሜትር ሂሳብ ነው የነገርኳት እኔ ማለት ነው የሰላሳ ሳንቲውን ሳልቀንስ እሷ ደግሞ የሜትር ሂሳብ ነው ምትነግራይ፣ ሰባ ሰረች አለ ሰባ ማለት ከግማሽ ሜትር በላይ ማለት ነው። እና አልከፍል ማለችኝ። እሺ ታዲያ ትክፈይኒ፣ ምንም እኮ ችግር የለብኝም ይቀመጣል፣ አልኳት። ይቀመጣል ስላት እንዴት ይቀመጣል? የከፈልኩበት አረቢያን መጅሊስ ነው። እሺ የሰባውን ክፈይ ወይም ደግሞ ይቅርብሽ፣ ሰባውን አጉድዬ አስራ ሁለት ሜትሩን ልጫ ነው። አይደለም የተነጋገር ነው፣ ይሄን ያህል ነው። በቃ በአስራ ሁለቱ ነው ይሄ ነው የምከፍለው። ኧረ ወገና፣ አንቺ ሳትጨምሪ አይጫንም ብዬ ከለከልኩኝ። እንዲያውም አናደደችኝ። እውነት ለመናገር በቃ አንዳንዴ ለሰው ልጅ እግዚአብሔርን በተለይ ለእንደኔ አይነት ለምንለፋ ሰዎች ከእናንተ ቅርብ ስለሆንን እንደ ጓደኛም እንደ ህትም ስለምናናግራችሁ በዚህ ያህል ልትደፍሩን አይገባም። እውነቴን ነው የምነግራችሁ እግዚአብሔርን ከልቤ ተበሳጭቼ ነው ያለሁት። ምክንያቱም የሆነ እውነት ለመናገር እስኪ አንድ ሰው በእኔ ገንዘብ የተበላለ በቃ የሆነ እላፊ ገንዘብ እንትን ሲጀምር፣ ብዙ ቦታ ጠይቃችሁ ነው እኔ ጋር የእቃ ጥራት ፈልጋችሁ ነው የምትመጡት። እኔ ያውቃለሁ ወይ፣ ከማንም ሰው ደግሞ የእኔ ሂሳብ እኩል ነው። በእኔ አይነት ጨርቅ እኔ ሁሌ ነው የምናገረው አይደል በእኔ አይነት ጨርቅ በእኔ አይነት አረቢያን መጅሊስ ቦንድድ እየከፈትኩ ነው እኮ ማሳየው። በእኔ አይነት ማቴሪያል እስኪ ዋጋ ጠይቁ ነው ምለው። ሌላው ጋ ጠይቃችሁ፣ እኔ ጋር መታችሁ እዘዙኝ። ነገር ግን የማንም ጃልበቄ በሚዲያ አይታችሁ ዋጋ ጠይቃችሁ እኔ ጋር ብትመጡ ያ ዋጋ ላታገኙ ትችላላችሁ። ብዙ አይነት ጨርቅ አለ። የሳውዲ አለ፣ ቱርክ አለ፣ ስቶኮ አለ፣ ብልጭልጩ የሚረግፍ አለ። ስንት አይነት ጨርቅ አለ። ከአራት መቶ ብር እስከ አንድ ሺ ሁለት መቶ ብር የምንገዛው ጨርቅ አለ። ባለ አራት መቶ ብር፣ አንድ ሜትር በአራት መቶ ብር ሂሳብ የሰራው ሰው እና እኔ ዘጠኝ መቶ ወይም አንድ ሺ አንድ መቶ ብር በሜትር ሂሳብ የሰራውት ልጅ እኩል መጅሊስ ሽያጭ የለንም የኔ ፍቅር። እና ሌላ ቦታ እኮ እንደዚህ ነው እሺ። እኔ እንኪ ገንዘብሽ አይሆንም፣ ሰርተሸዋል፣ ተወስጇዋለሽ። አሃ ገንዘብሽን ካልተቀበልሽ መጅሊሱንም ሙሉ ምት በቃ ማተረዱ አይነት ሰዎች አላቸው። ለምንድን ነው ማተረዱት እንዴ? እኔ በእውነት እግዚአብሔርን እኔ እጆቼን ሁልጊዜ እየሳምኩኝ የምኖር ሰው ነኝ። አይምሮዬ ሁሌ ነፃ ሰው ነኝ፣ ምክንያቱም በእጄ ተጠብቤ ሰርቼ ቆንጆ ዕቃ ስለማስረቅብ አይምሮዬ ራሱ ሚወቅሰኝ ነገር የለም። ወቀሳ ራሱ የለብኝም እና አንዳንዴ ይሄ እያወቃችሁ እንዳላወቀ የምትሆኑ ሰዎች እውነት፣ ስነ ስርዓት ይኑራችሁ። እኔ ማንንም አስከፍቼ አላቅም። ከማንንም ደግሞ ይሄ ያልሆነ አይነት ያልሆነ ገንዘብ ያልሆነ ስራ ሰርቼም አላቅም። በእውነት ነው የምላችሁ። እኔ በራሴ ምኮራ ሰው ነኝ፣ እውነት። ስለዚህ እባካችሁን ፕሊስ፣ በቃ ይሄ ለንግግራችሁ ሪስፔክት ይኑራችሁ። የሚሰራን ሰው በዚህ ልክ አታበሳጩት፣ እውነት አታበሳጭኝ። እኔ እንደዚህ አይነት እንደዚህ አይነት ልጅ እያወቀች እኮ ነው። ባታውቅ አለማወቅ ችግር የለውም አለማወቅ ሰዎችን አስረድታችሁ እንዲረዳ ታደርጋላችሁ። ግን እያወቁ ደግሞ እንደዚህ የሚያደርጉ ሰዎች በጣም ነው የሚያናድዷችሁ። ብርሽንኬ አልፈልግም። እሺ አስራ ሁለት ሜትር ስጥ፣ ሻጉድዬ አይሆንም እንዴ በስመ አብ ወልድ እውነት እኔ ጋር አትምጡ። ሌላ ቦታ ዋጋ ጠይቃችሁ ጨርሳችሁ እኔ ጋ ነው ሌላ ቦታ የተባላችሁትን ዋጋ እራሱ ጨርቁን መጅሊሱን እራሱ ለእኔ ጠይቆኝ። ነገር ግን እኔ ሱቅ ያለ መጅሊስ ወይም እኔ ሱቅ በምሰራው ጨርቅ ዋጋ የራሴ ዋጋ ነው ያለኝ ሀቢብቲ። በአራት መቶ አምጥቶ የሰራው እና በዘጠኝ መቶ እና በሺ አንድ መቶ ሂሳብ የተሰራ መጅሊስ እኩል አይወጣም። ስለዚህ ሪስፔክት ይኑራችሁ ለሚሰራ ሰው። እኔ ቆንጆ ቃ ይዤ ነው የምጠይቀው ዋጋ። ደፋር ነኝ ደሞ ደፋር ነኝ። እውነቴን ነው የምላችሁ፣ ሰው ማይደፍረው ነው የምደፍረው። አብዛኛው ሰው የቱርክ ምንጣፍ ነው የሚይዘው በጣም ብዙ ሰው። እኔ ቢገዛኝም ባይገዛኝም ብዬኮ የኢራን ምንጣፍ እንኳን የማስገባ ሰው ነኝ። የኢራን ምንጣፍ እኩል ሳይዝ ቱርክ አርባ ሺህ ብር ስንሸጥ ኢራኑ ግን ስልሳ ሺህ ብር ነው የኢራኑን እንኳን ምንጣፍ አስገብቼ ሰው እንዲገዛው የማደፋፍር ሰው ነኝ። እውነቴን ነው የምላችሁ፣ ደፋር ነኝ። እኔ የዋጋ ችግር የለብኝም፣ የመናገር ችግር የለብኝም። ቆንጆ ቃ ይዤ ነው እኔ ዋጋ መናገረው። እኔ በላይቭ ማሳይ ልጅ ነኝ። እኔ በቪዲዮ ማሳይ ልጅ ነኝ። እውነት እግዚአብሔር፣ እኔ በጣም ዛሬ ተበሳጭቼ ነው እጅጅን ያለኝ። በስማሙልድ ሰው አውቆ እንዳላወቀ እንደ መሀይም ይሆናል እያስረዳሁት እንዴ እኔ ለማን ያልሆነ እቃ ሽጭ ያውቃለሁ? እስቲ እናንተ የኔን እቃ የገዛችሁ ሰዎች ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የእውነት እስቲ የተንቢ እቃሽ እንደዚህ እንደዚህ ነው በሉኝ። አመስጋኝ ብቻ እኮን ያለኝ አመስጋኝ። የተንቢ እያመሰግናለሁ። ምናልባት ምናልባት የመረጣችሁትን ጨርቅ እኔ መጋዘን ካለቀ ወይም ካልበቃኝ ሌላ ጨርቅ እንዲመርጡ ማስገድዳቸው ብዙ አሉ። ሌላ ጨርቅ ያዘዙት ጨርቅ ላይበቃ ይችላል፣ ጥቅልል ጨርቅ ያልቃል። በእንደዛ አይነት ችግር ሊኖር ይችላል። ነገር ግን በእቃዬ ጥራት፣ በሂሳቤ በወሰድኩት እቃ አስተያየት ካላችሁ እውነቴን ነው የምላችሁ። የእናንተ አስተያየት እኔን ያበረታኛል። በእርግጥ ኮሜንት ላይ ጻፉልኝ። ማስተካከል ያለብኝም በሙሉ ጻፉልኝ። እኔ ስራዬን ወድጄው ፈቅጄው ነው መሰራው። ዛሬ ግን እንደዚህ በመናገር የእናንተን በጣም ይቅርታ ከፍቶኝ ነው። ሰው እንዳላወቀ ሲሆን በጣም ነው የሚያናድደው።